አሰላሙ አለይኩም ወረህመቱላሂ ወበረካቱ እንዲሁም ሰላም ሰላም ብያለው፣ ወደ ኢትዮጵያውያን ዛሬ አንድ ወንድሜ ኮሜንት ቦታው ዝግ ሆኖበት እንዴት ነው መክፈት የምችለው ብሎ ጠይቆኛል፣ እና ለሱ እየሰራው ደግሞ ሌላም እንደዚህ ጥያቄ የሆነባቸው ልጆች ካለ ብዬ ለእናንተም እንዲጠቅማችሁ ቪዲዮውን ያው በዚህ መልኩ እየሰራው ነው። አሁን ቀጥታ ወደ ዩቱብ ሄዳለሁ ኮሜንት ቦታው ዝግ የሆነውን ቻናል አሳያችሁ ማለት እንዴት እንደምታስተካክሉትኝ ኦኬ ከዛ አሁን እዚህ ጋር መተናል። ወደ ራሳችሁ ወደ ዩቲዩብ ፕሮፋይላችሁ ነው የምትገቡትኝ። ኦኬ፣ ወደ ዩቲዩብ ፕሮፋይላችሁ ትገባላችሁ። ከዛ የሆነ ጫነት ታደርጋላችሁ የራሳችሁን ቪዲዮ ለማግኘት ማለት ነው። ከዛ እዚህ ጋር ወደ ላይ ሳብሳብ ብላ አደርግና ይሄ ቪዲዮ ኮሜንት ቦታውን ዘግቼዋለሁ። አሁን ለወንድሜ ለማሳየት ኮሜንት ቦታውን ዝግ አድርጌዋለሁኝ። ኦኬ እንዲኸው ዝግ እንደሆነ ላሳያችሁማ። ሶሪ፣ አያችሁት ኮሜንት ቦታው ዝግ ነው። አያችሁታል፣ ይኸውና ዝግ ነው ኮሜንት ቦታው እንደዚህ ደግሞ ያደረግኩት ራሴ ነኝ ዘግቼው ነው። አሁን እዚህ ጋራ ማንም ሰው ኮሜንት መኮመት አይችልም። ለምን? ዝግ ስለሆነ ማለት ነው። ትኝማ፣ ይኸውና እንዲህ ነው። ግን አሁን ወዴት ነው መሄደው? ከዚህ እንወጣና ወደ ዩትዩብ ስቱዲዮ እንሄዳለን። ዩትዩብ ስቱዲዮ ማንኛውም ዩቱበር ስልኩ ላይ ግዴታ ነው ሊኖረው ይገባል ማለት ነው። ይኸውና ይኸው ወደዚህ እንገባለን። እዚህ ጋር እንገባና ቅድም ኮሜንት ቦታው ዝግ የሆነውን ቪዲዮ የታለ ቪዲዮ ቪዲዮ ቪዲዮ ቪዲዮ ይኸውና ኮሜንት ቦታው ዝግ የሆነው ቪዲዮ ይሄ ነው ኦኬ ቪዲዮን ተጭናችሁ ትገባላችሁ ከዛ ልክ እንደገባችሁ እዚህ ጋር ይኸውና፣ እዚህ ጋር የእርሳስ ምልክት ያመጣላችኋል። ያመጣል የብዕር ምልክት የእርሳስ ምልክት ማለት ነው። ይችን ነካ ታደርጋላችሁ። ከዛ እንደዚህ ሲመጣላችሁ ምንድን ነው የምታደርጉት? ወደ ላይ ሳብ ታደርጋላችሁ። ኦኬ፣ ወደ ላይ ሳብ ሳብ ታደርጉታላችሁ። ለምሳሌ ያው እዚህ ጋር ምልክት ያደረኩበት እራሳችሁ ላይ ማለት ነው። እያያችሁ የሁሉም ስልክ ላይ ስላለ ይኸውና። ከዛ ይሄውና፣ እዚህ ጋራ እኔ አጠፋፍቻቸው ነው ቅድም ማለት ነው። ያው ኮሜንት ቦታውን ዘግቼዋለሁ፣ እንደዚህ፣ እንደዚ። ኦኬ አሁን እኔ ከምን እጀምር? እንደዚህ ሶሪ፣ ይሄውና። ከዛ ኮሜንት ቦታው ይሄውና። ኦኬ ኮሜንት ቦታው እንደዚህ ነው። ይኸውና ራሴ ነኝ ያዘጋሁትኝ። ይኸው እናንተ ኮሜንት ቦታችሁ ከተዘጋባችሁ በዚህ መልኩ ነው መክፈት የምትችሉት ማለት ነው። ይኸው እንደዚህ፣ ከዛ እንዴት አደርጉና እዚች ጋር እቺዋት የቀስት ምልክቷን ነክታችሁ ትወጣላችሁ። የቀስት ምልክት ነክታችሁ ትወጣላችሁ። ከዚህ ጋር ገባችሁ፣ ይኸውና እንወጣለን። እዚህ ጋር ደግሞ ሴፍ ማድረግ አለባችሁ። እንትኑ ኮሜንት ቦታው እንዲከፍት ማለት ነው። አያችሁ፣ ምልክት ያደረኩባትን ትነካላችሁ። ኦኬ፣ አሁን ኦሬዲ እየጨረሰን ነው። ጨርሰናል። ግን ኮሜንት ቦታው ተከፍተዋል አልተከፈተም የሚለውን ደግሞ ለማየት ወዴት እንሄዳለን? ወደ ዩቲዩብ፣ ቅድም ኮሜንት ቦታው ዝግ የነበረው ቦታ እንሄዳለን። ይሄው ወደ ዩቲዩብ እንሄዳለን እንደገና የታለ ቪዲዮ ይሄኛው ቪዲዮ ነው ኮሜንት ቦታ ላይ የተዘጋው አይደለ አያችሁ ለምሳሌ ቅድም ዝግ ነበረ ኦኬ አሁን ግን ክፍት ነው አያችሁት ቅድም ሁሉም ነገር ዝግ ነበር አሁን ግን ይውትኝ አያችሁት ላይኩንም ቅድም አይታይም ነበር ኮሜንት ቦታው አልነበረም፣ ዝግ ነበረ። አሁን ያው በምታዩት መልኩ እንደዚህ ተከፍተዋል ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ቻናላችሁን ኮሜንት ቦታው መክፈት፣ እንዲሁም ደግሞ ላይክ ቦታም ደግሞ ዝግ ከሆነባችሁ መክፈት ትችላላችሁ በጣም በቀላሉ ማለት ነው። እንዲሁም ደግሞ ሌላ ያልገባችሁ ነገር ካለ ጥያቄ ካላችሁ፣ ያው አዲስ ዩቱበር ስትሆኑ አንዳንድ ነገሮች ራ ይገባሉ እስከምትለምዶት ድረስ እስከምታውቁት ድረስ ያኔ ጥያቄ ይሆናል። ገባቸው የሆነ ግር የሚል ነገር ምናምን ስላለ ጠይቁ። በዚህ አጋጣሚ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ማለት ነው። በየጊዜው አዳዲስ ቪዲዮዎች እንለቃለው። እነዚህ ቪዲዮዎች ወደ እናንተ እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሆኖልኝ ውድ ኢትዮጵያውያን።